በአማራ ፋኖ ህዝባዊ ድርጅት የጎጃም እዝ ዋና ቃል አቀባይ የሆኑትን አርበኛ ይታያል ጌታቸውን ይዘን ቀርበናል። አርበኛ ይታያል ጌታቸው እንደምን አለ? እግዚአብሔር የተመሰገነ ይሁን እንደምን አላችሁ ታሶች። አመሰግናለሁ። አርበኛ ይታያል እንግዲህ አጠቃላይ በወቅታዊ ወታደራዊ እንደዚሁም ፖለቲካዊ አጠቃላይ ያሉ ሁኔታዎችን እንደ ጎጃም እዝ እንዲሁም እንደ አጠቃላይ እንደ ድርጅቱ እንደ አማራ ፋኖ ህዝባዊ ድርጅት ጠቅላላ ያሉ ሁኔታዎችን ለአድማጭ ተመልካቾቻችን ብትገልጽልን። አመሰግናለሁ። ፋኖ ይታያል ጌታቸው የአማራ ፋኖ ህዝባዊ ሠራዊት ጎጃምዝ ቃል አቀባይ። ባነሳው ጥያቄ ዙሪያ መለስ በባለፈው ከሶስት ቀናት በፊት በድርጅታችን መግለጫ ለህዝባችን ማስገንዘብ እንደሞከርነው አሁን ባለው በተለያየ ጎራ የፋኖ ኃይል አሰላለፍ፣ ከቀኝም ከግራም የሚወረወሩ ጦሮች ሁሉም ፍላጻቸው የሚያርፉት ከትግላችን ትከሻ ላይ መሆኑን ጠንቅቀን ስለምንረዳ በድርጅታችን ላይ ስማ ጠልሸ ሲፈጸም የሐሰት ትችቶችና ወንጀላዎች ሲደረጉ በዝምታ እያለፍናቸው መተናል። ነገር ግን አሁን ባለንበት የሉላዊ ዘመን በየቀኑ የመረጃ ታሮች እንዳሸን መፈልፈላቸውን እንደምቹ አጋጣሚ በመውሰድ ማንም አጉራ ዘለል ዋጋ ተከፍሎበት የቆመን ድርጅት ካለበት ከፍታ አውርዶ ለመፈጥፈጥ ህዝባችንም ውዥምብር ለመክተት ሲሞከር በልኩ መልስ መስጠት አስገዳጅ በመሆኑ አንዳንድ ሐሳቦችን ለመግለጽ እወዳለሁ። ትናንት በአማራ ላይ ጣቱን የሚቀስር ማንኛውንም ኃይል አከርካሪውን ሰብረው የሚመልሱ የቁርጥ ቀን ልጆች እንደነ ጀነራል ከፍያለው ደሴ፣ እንደነ ኮሎኔል ታደሰ ሸቴ ታግለው አታግለው ተዋግተው አዋግተው የወደቁለትን የትግል መስመር እንደ ታላቁ እስክንድር ነጋ አይነት በዓለም አቀፍ ማህበረሰብ እውቅና ያላቸው በዓለም አቀፍ የሰብአዊ መብት እና የነፃ ፕሬስ ተቋማት ከሶስት አራት ጊዜ በላይ አዋርዶችን የተሸለሙ በትግል ከዚህ ቀደም ተፈትነው ያለፉ አሁን ያለውን የአማራ የሕልውና ትግል በወል ተረድተው የሚታገሉበትና የሚመሩትን ተቋም ለዘመናት ለተነሱበት የአማራ ትግል ትከሻቸው ሳይስል ክንዳቸው ሳይታጠፍ በሀቀኝነትና በታማኝነት እንደነ ኮሎኔል ፈንታውን ማበው አይነት የጦር ጠበብቶች የሚመሩትን ጦር እንደ ውሃ በረጋ ስነ ልቦና እና በማስተዋል እንደነ አርበኛ መከተው ማሞ እንደነ ኮሎኔል ማነገረው የሚያታግሉበትን ሰራዊት ንብረታቸውን፣ ልጆቻቸውን፣ ሁለንተናዊ ማንነታቸውን ለትግሉ መስዋዕት አቅርበው እየታገሉ እያታገሉ እየመሩት ያለውን እንደነ አርበኛ ደረጀ በላይ አይነት እንቁ ጀግኖች የሚመሩትን ፋኖ እንደነ ረዳ ፕሮፌሰር እያሱ አባተ እንደነ ፕሮፌሰር ጌታ አስራደ የፖለቲካና አመራር ሰጪነት ታግለው የሚያታግሉበትን ድርጅት ሚኒሻ የሚባል ከሆነ እነርሱ ማን ሊባሉ ነው? መልሱን ለነሱ ትተው ብናልፈው መልካም ነው። እነዚህ ኃይሎች ብዙ ጀግኖችን እየሰዋንበት ፊት ለፊት እየተፋለም ከነሱ በበለጠና በላቀ መልኩ የጠላትን አከርካሪ እየሰበርን እየታገልንበት ያለውን ከዚህ ከፋሽስቱ ስርዓት ጋር አብረው ሊያጫፍሩን ይሞክራሉ። በዚያ በኩል ትናንት በስሙ ሲምሉ ሲገዘቱ የነበሩ ከዙፋኑ ቁንጮ ላይ ተቀምጠው አዛዥ ናዛዥ የነበሩ፣ በዚህ በኩል ደግሞ በዛ ዘመን በጨለማ እስር ቤት ውስጥና በግዶ ውስጥ የነበሩ ኃይሎች ማንኛው ለባዕድን ይቀርባል? ሚዛኑን ለህዝብ ትተነው ብናልፍ መልካም ነው። በመሰረታዊነት አኩራፊ ብአዴንንና አኩራፊ ኦህዴንን ወደ ስልጣን ለመመለስ የሚሮጥ በኢትዮጵያ የግዛት አንድነትና በሀገረ መንግስቱ ቀጣይነት የእንቅፋት ድንጋዮችን የሚክብ ኃይል፣ አስቀድሜ እንደተናገርኩት በሳት ተፈትነው ያለፉ እነዚህ ጀግኖች የሚታገሉበትን ተቋም የመተቸት ሞራልም ብቃትም የለውም። ከማንኛውም በላይ እልፍ የአማራ ጀግና ሰማዕታት ደማቸውን ያፈሰሱለት የትግል አላማ የአማራነት የመታከያ አጀንዳ የተሰፈረና የተቆጠረ የዓለም ህዝብን በወል የሚያውቀው ሆኖ ሳለ የጥላት አጀንዳ ተሸካሚነት አያስፈልገንም። በተለይም ደግሞ በአሁኑ ሰዓት ከማንኛውም በላይ ለነፃነት ዋጋ ሰጥቶ ነፍጥ አንስቶ ጫካ ገብቶ እየተፋለመ ያለን ኃይል አንዱ አንዱን በኃይል እጁን ጠምዞ ከጉልበቱ በታ ሊያስገዛበት የሚችል እሳቤ አንድ እንች አያራምደንም። ለኛም ለትግሉም የሚበጀው ህዝባችንም የሚፈልገው ትናንት የመጣንበትን የመጠላለፍ ጉዞ ባለበት አቁመን የጥላቻ ጭንብል አውልቀን ከእርስ በርስ መጠፋፋት ወተን መጀመሪያ በተነሳንበት አላማ ላይ ተሰባስበን ቁመን በተባበረ ክንድ በተባበረ ኃይል የጦር የዲፕሎማሲ፣ የፖለቲካ አቅማችንን በማሳደግ ይህንን ፋሽስታዊ ስርዓት ገፍትረን ጥለን የአማራ ጥያቄዎችን ልባት አግኝተው የአማራ ህዝብ ከማንኛውም የኢትዮጵያ ወንድሞች ጋር በሰላም የሚኖርበትን ትግል መደምደም አለብን እንጂ ይህ መጠላለፍ፣ ይህ በአንዱ ላይ አንዱ በአንዱ ቀስት መወራወር ትግሉንም ይጎዳል። አሁን ላለው የትግል ማለት ላለው ሁኔታም አይመጥንም። በሌላ በኩል አስቀድመህ እንደጠየከኝ በጎጃም ቀጠና የአማራ ፋኖ ሕዝባዊ ሠራዊት ጎጃምዝ በአሁኑ ሰዓት በአይን ጥቅሻ በተናበበ ኮማንድ ጤናማ በሆነ እዝና ሰንሰለት ትግሎችን እየገመገም እቅዶችን እያዋጣን በአጠቃላይ በአጭር ጊዜ በቀጠነው የተሻለ አቅም ለመፍጠርና አሰላለፋችንን ለማሳደግ ጥላትንም ለመፋለም ከማንኛውም በላይ በተሻለ ዝግጅት ላይ እንገኛለን ማለት ነው። አመሰግናለሁ። እንግዲህ እንደ አጠቃላይ በርከት ያሉ ፖለቲካዊና ወቅታዊ ሁኔታዎችን ተንተና አድርገናል። አጠቃላይ ከዚህ ከትግሉ አኳያ ካለው ርስ በርስ ፍጥጫ አንጻር በተለይም እንግዲህ አንዱ አንዱን አሸንፎ ለመውጣት ያው የሀሳብ ልዩነቶች አሉ። የሀሳብ ልዩነቶች አንድ ቢሆኑ መልካም ነበር። እንደ አማራ አንድ ቡድን ቢኖር አሪፍ ነበር። ነገር ግን ይሄ መሆን አልቻለም። እንደ እስኪ እንዳጠቃላይ አንድ ሳይሆኑስ በተለያየ መንገድ በተለያየ አደረጃጀት ውስጥ ሆኖ ዋናው ጥናት ላይ ማተኮር ላይ መስራት አይቻልም ወይ? ይህንንስ እያበላሸ ያለው ማነው የሚሉትን ገልጸህ አጠቃላይ መልእክቶችን አጠር አድርገህ አስተላልፈህ ብንሰነባበት። በድጋሚ አመሰግናለሁ። ተስቶች እንደተናገርከው የመጀመሪያውና ዋናው የአማራ ህዝብ ከተነሳበት እና አሁን ከደረሰበት የሕልውና አደጋ አንጻር በአንድ ቁመን አማራ ለተከታታይ አምሳ ዓመታት በአማራ እሳቤ በአማራ ስለ ልቦና በአማራ የአስተሳሰብና የስልጣኔ ደረጃ በአማራነት ውሃ ልክ የተቋቋመ የአማራ ድርጅት ባለመኖሩ ህዝባችን አሁን ለደረሰበት የሕልውና አዳጋ ከፍተኛ ሚና ተጫውቷል ማለት ነው። ስለዚህ ከዚህ አንጻር የትግላችን መጀመሪያና መነሻ የሚሆነው አንድ ተቋም በአንድነት ተሰባስበን አንድ ተቋምን ማስቀጠል ነው የሚሆነው ነገር ግን አንዳንድ ሁኔታዎች የማይፈጥሩ ከሆነ እንኳን ያለን አማራጭ ሁለት ነው። አንደኛው አሁን የተናገርኩት በአንድነት መቆም ነው። ሁለተኛው አማራጭ ደግሞ ንግግሮችን፣ ውይይቶችን ለነገ ትተን የሐሳብ ልዩነታችን አክብረን መጀመሪያ የመቀመጫ እንዳለች ዝንጀሮ መጀመሪያ ይህንን ስርዓት ገፍትረን ጥለን ነገ በንግግር በተሻለ ሐሳብ አሳታፊነት ወደ አንድ መምጣት ስለምንችል እዚያ ላይ ማተኮር አለን ብዬ አመሰግናለሁ። ሌላ ማስተላለፍ የምፈልገው መልእክት በተለይ በዚህ በሚዲያ ሴክተሩ ብዙ አክቲቪስቶች፣ ብዙ ጋዜጠኞች ትግሉን በሚመጥን መልኩ ወደፊት ለማስኬድ፣ ወደፊት ለማስፈንጠር፣ ክፍተቶችን ለመሙላት፣ የመታገያ አቅጣጫዎችን ለማስቀመጥ ጉልበታቸውንም፣ እውቀታቸውንም፣ ጊዜያቸውንም ሰጥተው ሌት ተቀን የሚደክሙ አሉ። በአንጻሩ ደግሞ በዚህ ትግል ልዩነትን፣ የእርስ በእርስ መጠፋፋትን እሾህ አሜኬላ በመዝራት በእርስ በርስ መጠፋፋት በወንድሞቻችን ደም የበቀለን የመከራ አዝመራ ዳቦ ለማግኘት እንጀራ ለመቁረስ ብዙ የሚጣጣሩና ብዙ አይነት መንገዶች ይከዳል። ይህ ደግሞ ለሕይወታችን ሰላም ለህሌናችንም እረፍት የሚሰጥ አይደለም። ነገ ታጋዩ ወደ አንድ ሲመጣ የአማራ ሕዝብ በውል ሲረዳቸው እንደ መርገም ጨርቅ ታሪካቸው የተጠላና የተወገዘ ስለሚሆን ይህንን አስበው አንድነቶች ላይ በመስበክ ስለ አንድነቶች በማስተማር ውይይቶችን በማንጣት የተሻለ ሚና ሊጫወቱ ይገባቸዋል። በተለይ በዚህ በአማራው ኢሊት ደግሞ በአገር ውስጥ ያሉ የአማራ ኢሊቶች በአሁኑ ሰዓት በአንድ በኩል በስርዓቱ ጋር በመጣበቅ በሌላ በኩል ደግሞ በፍርሃት በዝምታ ያሉበት ሁኔታ ስላለ በተለይ ደግሞ የአማራ ምሁር በውጭ ከፍተኛ የሆነ ምሁር ስላለ እንደሚታወቀው ከዚህ ቀደም በተናጥልም በቡድንም የሚደክሙ የሚወጡ አሉ። ግን ከዛ በበለጠ በተደራጀ ኃይል አገር ውስጥ ላለው መሬት ላይ የሚታገለውን ኃይል ተጽዕኖ በመፍጠር ግራና ቀኝ ያሉ ልዩነቶችን በማጣበቅ ወደ አንድ እንዲመጣና ትግሉ እንዲስተካከል ከመቼውም ጊዜ በላይ መስራት አለባቸው የሚል ሀሳብ አለኝ። አመሰግናለሁ። አርበኛ ይታያል ጌታቸው የአማራ ፋኖ ህዝባዊ ድርጅት ጎጃም እዝ ዋና ቃል አቀባይ ለጣና ሳትላይት ቴሌቪዥን ጣና ግንብር አለብሽ ምስምር ፕሮግራም ቀርበ ሰፊ ማብራሪያ ስለሰጠኸን ከልብ አመሰግናለሁ። እኔም አመሰግናለሁ። ሰላሙን ሊያተርፍልሽ